እናቱ እናቴ ልደትሽ ልደቴ ለእናትነት ክብር እርሱ ከመረጠሽ በዮሐንስ በኩል ለኔ ከተሰጠሽ እኔም እርሱን ጌታ ብዬ ከተቀበልኩ ማዳኑን አምኜ በሕጉ ስር ከዋል እናቱን እናቴ ብዬ ለመቀበል ጥያቄ ልደርድር ለምን እንዴት ልበል ልጅሽ በምድር ላይ ስጋሽን በመልበስ አዳምን ሊያድነው ለኛም ጽድቅን ሊያወርስ የረገጠው መሬት የቆሙበት ቦታ ከቤተ ልሔም ዋሻ እስከ ጎለጎታ። ከተባለ ውሎ ያደረበት ልዩ ክብር ካለው እየተሰቀለበት አንቺማ፣ እናቱ ማኅፀን አለሙ የሰውነት ልኩ ሥጋውና ደግሞ እንዴት አትከብሪ? እንዴት አትቀደሽ? እንዴት አትወደጅ? እንዴት አትወደሽ? እንኳንስ ለእኔና ለእርሱ ለጌታችን ፈጣሪ ለሆነ እናቱ መባልሽ፣ ይህ እውነት ከሆነ እናቴ መሆንሽ እንዴት በስጋ ያይደለ በረቀቀ መንፈስ እናቴ የሆነሽን ያንቺን ክብር ብወርስ ይህን መታደል እንዴት ገፋለሁ? እናቱ እናቴ ነሽ ተቀብይሻል። ፈጣሪን ልትወልጁ፣ አምላክን ልታዥው፣ ሰማይና ምድር የማይወሰኑትን በቅፍሽ ልትዥው፣ ከድንግልና ጥቆት ልታጠቡ፣ የዓለሙን መጋቢያ ከድሃ ማጀት ሲራብ ልትመግቢው እናትና አባትሽ ከስልት አስፈቺ ካህና ከኢያቄም የተወለድሽ አንቺ እናትና ድንግል ንግሥትና አገልጋይ ሰማየ ሰማያት ጽርሐ አርያም ሆይ የአንቺ ግሩም ልደት ለእኔም ነው ልደት። የጥምቀት መሥራቹ ልጅሽ ነው አባቴ። ዳግም የተወለዱ ከዋና መንፈስ በአንቺ መወለድ ነው። ያዳም ተስፋው ሲደርስ ሕይወት የሆነልን የልጅሽ ሥጋ ደም ካንቺን የነሳው ከላይ አልወረደም። ዝም ማለት ያልቻልኩት ለዚህ ድፈቴ፣ ልጅሽ ሕይወቴ ነው እናቱ ነሽና፣ ልደትሽ ልደቴ። ቅድስተ ቅዱሳን ንጽህተ ንጹሃን፣ ማኅፀኑ ለጽድቅ እናቱ ለብርሃን፣ ሰማያ ሰማይ ታናሽ ብላቴና፣ ከኢያቄም ሐና ትወልደሻልና። ዓለም ብርሃን አየ ውስጥሽ ባለው ፀሐይ፣ ዓለም ቀና አለ ተስፋ ብርሃን ያ ፍጥረታት በሙሉ ከሰማይ ከምድር በደስታ ተሞሉ ልደትሽ ሲነገር ተወልደሻልና የፀሐይ እናቱ ፅራሪያም ሆንሽ ብላቴናይቱ። አቦ ስለ ክብርሽ ቃላት አጠራቸው ስለ ድምግባትሽ ምሳሌ ጠፋቸው። እኔ ግን ደፋሩ እዘባርቃለሁ ባልበሰለ ብዕር ቃላት መርጣለሁ። በተንሸዋረረ ዓይን ክብርሽን አያለው ምልጃሽን እያሰብኩ በተስፋ እኖራለሁ። የብርሃን እናቱ የፀሐይ ምስራቁ የአዳም ሙሉ ተስፋ የሰይጣን መብረቁ ስለአንቺ መወለድ የሰው ልጅ ከበረ። አዳምና ዘሩ በኃጢአት ቢረክሱ በአንቺ መወለድ ግን በክብር ነገሱ። በአንቺ ልዩ ልደት አዳም አምላክ ሆነ። በአንቺ ልዩ ልደት ክብራችን ገነ። በአንቺ ልዩ ልደት ዲያብሎስ ተሰረ። በአንቺ ልዩ ልደት ባሪያ መሆን ቀረ። እኔም ደፋር ሆንኩኝ፣ ፍርሃት ተሰወረ። ባዶ አእምሮዬ ክብርሽን ነገረ። ሰማይና ምድር ልደትሽን ሲያከብሩ ሊቃውን ሲገኙ መልአክ ሲዘምሩ ክብርሽን ሽማምኖ በምንጃች ሻደሩ ወምረት ቃል ኪዳን ለክብር ሲጠሩ እንደ ልጅነቴ ለኔ ምን ሊደርሰኝ እንባሽን አስታውሶ ልጅሽ እንዲመረኝ ዝም ማለት ያልቻልኩት ለዚህ ነው ድፍረቴ ያንቺ መወለድ ነው የጽርቅ መሰረቴ ልጅሽ ህይወቴ ነው እናቱ እናቴ ነሽ ልደትሽ ልደቴ ወስብሐት ለእግዚአብሔር።